የአዲስ አበባ ከተማ የኮሪደር ልማት ስራ መጠናቀቁ ይፋ ተደረገ። በመዲናዋ የሚሰሩ አዳዲስ የመንገድ መሰረተ ልማት ስራዎች በዘላቂነት በኮሪደር ልማት ደረጃ እንደሚሰሩ መንግስት አስታውቋል። በሌላ መረጃ ደግሞ ታዋቂ ዓለም አቀፍ ትምህርት ቤቶች ላይ የግብር ምርመራ መጀመሩ ታውቋል። መምህራንን በተመለከተ ጥያቄዎቻቸውን የሚመልስ እንቅስቃሴ መጀመሩን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፍ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 ታዋቂ ዓለም አቀፍ ትምህርት ቤቶች ላይ የግብር ምርመራ መጀመሩ ታወቀ። የገቢዎች ሚኒስቴር በአዲስ አበባ ከተማ ከሚገኙት ታዋቂ ዓለም አቀፍ ትምህርት ቤቶች በሆኑት ኢንተርናሽናል ኮሚኒቲ ስኩል አይሲኤስ እና ሳንፎርድ ኢንተርናሽናል ስኩል ላይ በግብርና በአስተዳደር መጓደል ጥርጣሬ ምክንያት የገንዘብ ክትትልና ምርመራ መጀመሩ ታውቋል። የአሜሪካ ትምህርት ቤት እየተባለ በሚጠራው አይሲኤስ ላይ የገቢዎች ሚኒስቴር የግብር ምርመራ ቡድን ከፍተኛ ክትትል እያደረገ ይገኛል። ምርመራው ትኩረት ያደረገ ያደረገው በተቋሙ የግብር ነጻነት ደረጃ ላይ መሆኑ ተገልጿል። ተቋሙ የበጎ አድራጎት ተቋም ተብሎ በመመደቡ ለረዥም ጊዜ ከግብር ነጻ ሆኖ ሲጠቀምበት የነበረ ቢሆንም በከተማው ከፍተኛውን የትምህርት ክፍያ ማስከፈሉ ይህንን ደረጃ ጥያቄ ውስጥ እንዲያስገባ አድርጎታል ተብሏል። ምንጮች እንደገለጹት ከሆነ አይሲኤስ ለውጭ ሰራተኞቹ ደሞዝ የተወሰነውን ክፍል ወደ ውጭ አገር ሂሳቦች የሚልክበትን ሁለት አይነት የክፍያ ስርዓት ለጥርጣሬ ዳርጎታል ብለዋል። ይህም ከፍተኛ የግብር ማጭበርበር ሊሆን ይችላል የሚል ስጋት ተፈጥሯል ተብሏል። የገቢዎች የገቢዎች ሚኒስቴር ከሌሎች ተቆጣጣሪ አካላት ጋር በመተባበር በዚህ ዓለም አቀፍ ክፍያ ምክንያት ስለተፈጸመው የግብር ስወራ ጥልቅ ማጣራት እያደረገ መሆኑን የውስጥ ሰነዶች አረጋግጠዋል። በተመሳሳይ ሁኔታ የገቢዎች ሚኒስቴር በሳንፎርድ ኢንተርናሽናል ስኩል ላይ የተለየ ምርመራ እያካሄደ ይገኛል። ሚኒስቴሩ ሳንፎርድ የበጎ አድራጎት ተቋም ሆኖ ቢመዘገብም ከወላጆች በሚያስከፍለው ከፍተኛ ክፍያ ምክንያት ለትርፍ የተቋቋመ አካል ሆኖ እየሰራ ነው የሚል አቋም እንደሌለው አስታውቋል። በዚህ መሰረት ከትምህርት ቤት ክፍያ የተገኘው ገቢ ከግብር ነፃ ሳይሆን ግብር የሚከፈልበት ነው ብለዋል። በሌላ በኩል ደግሞ የአዲስ አበባ ከተማ የኮሪደር ልማት ስራ መጠናቀቁ ይፋ ተደረገ። በመዲናዋ የሚሰሩ አዳዲስ የመንገድ መሰረተ ልማት ስራዎች በዘላቂነት በኮሪደር ልማት ደረጃ እንደሚሰሩ መንግስት አስታውቋል። ሶስተኛው የአዲስ አበባ ከተማ ምክር ቤት አምስተኛ ዓመት የስራ ዘመን አንደኛ መደበኛ ጉባኤ ተካሂደዋል። በመድረኩ ላይ የምክር ቤት አባላት የመራጭ ተመራጭ ትስስር መድረክ ላይ ከማህበረሰቡ የተነሱ ጥያቄዎች ሰዎችን ለአዲስ አበባ ከተማ ከንቲባ አዳነች አቤቤ ያቀርበዋል። ከምክር ቤቱ አባላት ለተነሱ ጥያቄዎችም የአዲስ አበባ ከተማ ከንቲባ ማብራሪያና ምላሽ ሰጠውበታል። ከንቲባ አዳነች አቤቤ በሁሉም አካባቢዎች የኮሪደር ልማት ስራን ለማዳረስ ምን እንደታቀደ ለቀረበላቸው ጥያቄ ማብራሪያ ሰጠዋል። በዚህም የመኖሪያ ቤትን ጨምሮ በቂ ዝግጅትን የሚጠይቅ ነው ሲሉ መልሰዋል። በመሆኑም በዚህ አመት አዲስ የኮሪደር ልማት ስራዎች እንደማይኖር የገለጹት ከንቲባ አዳነች ነገር ግን በመዲናዋ የሚሰሩ አዳዲስ የመንገድ መሰረተ ልማት ስራዎች በኮሪደር ልማት ስታንዳርድ መሰረት ዘላቂነት እንዲኖራቸው ተደርጎ ይሰራሉ ብለዋል። በከተማዋ ሶስት ወራት ከ96200 በላይ ለሚሆኑ ወጣቶችና ሴቶች የስራ እድል እንደተፈጠረላቸው ተነግረዋል። የስራ እድል ከተፈጠረላቸው ወጣቶች መካከል አስር በመቶ ለአዳዲስ ምሩቃን እንዲሁም ደግሞ 56 በመቶ ለሴቶች የስራ እድል እንደተፈጠረላቸው ተናግረዋል። ለኢንተርፕራይዞች በመንግስት የልማት ስራዎችና ለኢንዱስትሪዎች የጥሬ ዕቃ እንዲያቀርቡ በማድረግ የ2 ቢሊዮን ብር የገበያ ትስስር እንደተፈጠረላቸው መሆኑን ገልጸዋል። በተመሳሳይ 996 የመስሪያ ሼዶችን ለአዳዲስ ስራ ፈላጊዎች ማስተላለፍ መቻሉንና ሌሎችንም በፍጥነት ለማስተላለፍ እየተሰራ እንደሆነ ተጠቁመዋል። በአመቱ መጨረሻም ለ350 ሺህ ወጣቶች የስራ ዕድል ለመፍጠር በትኩረት እየተሰራ መሆኑን ሰምተናል። መንግስት በርካታ ቤቶችን እንደሚገነባም በዚሁ ጉባኤ ላይ ይፋ ተደርጓል። መንግስት ከምርጫ በፊት በርካታ ቤቶችን ገንብቶ ሊያስተላልፍ ውሳኔ ላይ መድረሱን በቅርቡ መዘገባችን ይታወሳል። ጠቅላይ ሚኒስትር አብይ አህመድ ከከፍተኛ አመራሮች ጋር ሚኒስተር የገጠር ኮሪደር ስራዎች ላይ ባደረጉት ውይይት ከፍተኛ የቤት ችግር ስላለ እሱን ለመቅረፍ እየተሰራ ነው ማለታቸው ይታወቃል። የቤት ችግርን ከመቅረፍ ባለፈ የዜጎችን ኑሮ የሚያዘምን አሰራር መተግበር እንደሚያስፈልግም ተናግረዋል። መንግስት በሚቀጥሉት አመታት ከአንድ ነጥብ አምስት ሚሊዮን ያላነሱ ቤቶችን ለመገንባት እቅድ ማስቀመጡን የጠቀሱት ጠቅላይ ሚኒስትሩ ይህም በአዲስ አበባ ብቻ ሳይሆን በክልሎችም ጭምር የሚተገበር መሆኑን አመልክተዋል። በዘርፉ ላይ ያለውን አቅም ለማጎልበት የስሪዲ ቤት አገነባብ ቴክኖሎጂን ወደ ኢትዮጵያ ለማምጣት እየተሰራ መሆኑንም አንስተዋል። በአነስተኛ ወጪ ከአካባቢ በሚገኙ ግብአቶች የተሻለ መኖሪያ ለመገንባት የሚደረገው ጥረት ለገጠሩ ማህበረሰብ ትልቅ አስተዋጽኦ እንዳለው ጠቁመዋል። በአጭር ጊዜ ውስጥ በአገር አቀፍ ደረጃ ትልቅ ውጤት ለማምጣትና የዜጎችን የቤት ችግር ለመቅረፍ በትኩረት እየተሰራ መሆኑንም ጠቅላይ ሚኒስትሩ ገልጸዋል። በሌላ በኩል ደግሞ ለመምህራን ሆስፒታል ግንባታ 40 ሚሊዮን ብር መሰብሰቡን አውቀናል። የአዲስ አበባ መምህራን ማህበር የተቋረጠውን የመምህራንን ሆስፒታል ግንባታ መልሶ ለማስጀመር ሲጀምር 40 ሚሊዮን ብር ማሰባሰብ መቻሉን አስታወቀ። የማህበሩ ፕሬዝደንት መምህር ድንቅ አለም ቶሎሳ እንደገለጹት የተማሪ ወላጆችን በማስተባበር የተቋረጠውን የመምህራን ሆስፒታል ግንባታ መልሶ ለማስጀመር የሚያስችል 40 ሚሊዮን ብር ተሰብስበዋል። ባለፉት አራት ዓመታት ማህበሩ ለማከናወን ካቀዳቸው ተግባራት አንዱ የመምህራን ሆስፒታል ግንባታ እንደነበር አስታውሰው ከአዲስ አበባ ከተማ አስተዳደር በተገኘ የቦታ ድጋፍ ግንባታው ተጀምሮ እንደነበርም ጠቁመዋል። ሆኖም በገንዘብ እጥረት ምክንያት ግንባታው ተቋርጦ የሀብት ምንጭ ለማፈላለግ ሂደት ላይ እንደቆዩ ገልጸዋል። የሀብት ምንጮች አንዱ ያደረግነው የተማሪ ወላጆችን ነው ያሉት ፕሬዝደንቱ፣ በዚህም ለመንግስት ትምህርት ቤት ወላጆች 50 ብር እና ከዚያ በላይ የሚሸጡ ደረሰኞችን፣ ለግል ትምህርት ቤት ተማሪ ወላጆች ደግሞ 100 ብር እና ከዚያ በላይ የሚሸጡ ደረሰኞችን በማሰራጨት 40 ሚሊዮን ብር ማሰባሰባቸውን አስረድተዋል። ከተማሪ ወላጆች የምንጠብቀው እስከ 100 ሚሊዮን ብር ነው ያሉት ፕሬዝደንቱ፣ ከዚሁ ጎን ለጎን ሌሎች የገቢ አማራጮች እየታዩ መሆኑን አመልክተዋል። የተሰበሰበው ብር ከዚ ከዚህ በፊት ተቋርጦ የነበረውን ግንባታ ድጋሚ ማስጀመር የሚያስችል መሆኑን ጠቁመው በቀጣይነት ግንባታው ሳይቋረጥ እንዲከናወን ለማስቻል ከተለያዩ ባንኮች ጋር ብድር ለማመቻቸት እየተወያዩ እንደሚገኙ ገልጸዋል። በ2009 ዓ.ም በከተማው አስተዳደር የተገኘውን አዋሪ አካባቢ የሚገኝ 3600 ካሬ ሜትር ቦታና 50 ሚሊዮን ብር ድጋፍ በማስተባበር 2014 ላይ ዲዛይኑን አስጨርሰው ግንባታው መጀመሩን ፕሬዝደንቱ ከዚህ በፊት መግለጻቸው ይታወሳል። በሌላ መረጃ ደግሞ የጥሬ ቆዳና ሌጦ ዋ ጋ ወጥነት እንዲኖረው ሊደረግ መሆኑ ይፋ ተደርገዋል። የጥሬ ቆዳና ሌጦ ዋጋ ወጥ ባለመሆኑ ምክንያት በተለይ በበዓላት ወቅት ቆዳ በየመንገዱ እንዲጣል ምክንያት መሆኑን የቆዳ አምራች ልማት ኢንስቲትዩት አስታውቀዋል። በኢንስቲትዩቱ የቆዳና ቆዳ ውጤቶች ምርምርና ልማት ማዕከል የቆዳ ቴክኖሎጂ ዘርፍ መሪ ስራ አስፈጻሚ የሆኑት አቶ ታረቀ እንጂዳ በቆዳ ዋጋ ላይ የሚስተዋሉ ችግሮችን ይቀርፋል የተባለው አዲስ አሰራር በቅርቡ ወደ ስራ እንደሚገባ ተናግረዋል። ስራ አስፈጻሚው እንዳሉት አዲሱ አሰራር ተግባራዊ ሲደረግ ነጋዴዎች አላግባብ የሚያወጡትን ዋጋ ለመቆጣጠር ያስችላል። ዋጋውን ወጥ ለማድረግ ከባለ ድርሻ አካላት ጋር በመሆን ሰፊ ጥናት መደረጉንም ገልጸዋል። ይህን አሰራር ለማስፈጸም በወጣው አዋጅ መሰረት ቆዳና ሌጦ ለማን መሸጥ አለበት የሚለው በግልጽ የተቀመጠ መሆኑንና በኢትዮጵያ ምርት ገበያ ላይ እንዳሉት ግብይቶች ሁሉ ለቆዳ ምርትም ምቹ ምህዳር እንደሚያስፈልገው ጠቁመዋል። ከዘርፉ ወጥተው የነበሩ የቆዳ አምራቾች አሁን ወደ ስራው እየተመለሱ እንደሆነ ያስታወቁት አቶ ታረቀኝ ከዘርፉ እንዲወጡ ካደረጓቸው ዋና ዋና ጉዳዮች መካከል መካከል የሎጂስቲክ ችግር ቀዳሚ እንደነበርም ገልጸዋል። በመሆኑም ከውጭ ገቡ የነበሩ ኬሚካሎችን በተወሰነ መልኩ በሀገር ውስጥ ማምረት መጀመሩን ተናግረዋል። በአሁኑ ወቅት አንድ አምራች ድርጅት ሶስት አይነት ኬሚካሎችን ማምረት እንደጀመርም ጠቁመዋል። ኢንስቲትዩቱ በየሶስት ወሩ ከአምራቾች ጋር እየተገናኘ መሆኑን ያነሱት ስራ አስፈጻሚው ወጥ የሆነ የቆዳ ዋጋ ተመን ሲኖር ኢትዮጵያ ያላትን የቆዳ ምርት ትርፋማ በሆነ መንገድ መጠቀም እንደምትችል አመላክተዋል።